ስዊዘርላንድ በይፋ የስዊስ ኮንፌዴሬሽን እየተባለች የምትጠራው በምዕራብ አውሮፓ የምትገኝ የመሬት አቀማመቁ በአብዛኛው ተራራማ የሆነች ውብ ሀገር ናት። በአልፕስ ተራሮች ክፍ ስር ተሸሽጋ በሚያማምሩ ሐይቆችና ለምለሙ ሸለቆዎች የተሞላች ስዊዘርላንድ የተፈጥሮ ውበትዋ ከማንም ጋር የሚወዳደር አይደለም። ሆኖም የስዊዘርላንድ ማንነት ከዚህ እጅግ የላቀ ነው። ይህች አገር ለዓመታት በዘለቀው ገለልተኝነታ በሚያስደንቅ የኢኮኖሚ ዕድገታና በዲሞክራሲያዊ እሴቶቿ በዓለም መድረክ ላይ ትልቅ ቦታ አትርፋለች። ይህ ጽሑፍ የስዊዘርላንድን ታሪክ፣ ጂኦግራፊ፣ ባህል፣ ኢኮኖሚ የፖለቲካ አወቃቀርና የቱሪዝም ገጽታዎች በትዳሳ። አጭር ታሪክ ከካንቶኖች ህብረት እስከ ዘመናዊ ፌዴሬሽን የስዊዘርላንድ ታሪክ ለዘመናት የተገነባ ነው። አመጣጡም ኤ አ በ1291 በሶስት ካንቶኖች ኡሪ ሽዊዝና ኡንተርዋልደን የተመሰረተ ህብረት ሲሆን እነዚህ ካንቶኖችም የሃብስበርግን ስርወ መንግስት በመቃወም ነጻነታቸውን ለመጠበቅ እጅ ለእጅ ተያይዘዋል። ይህ ትምህርት ቀስ በቀስ እየተስፋፋ ሄዶ ሌሎች ካንቶኖችም በህብረቱ ውስጥ በመካተት የስዊስ ኮንፌዴሬሽን መሠረት ጥለዋል። የድሮ የስዊስ ኮንፌዴሬሽን በሂደት እያደገ በመሄድ በ15ኛው ክፍለ ዘመን ነጻነቱን በይፋ አወጀ። ለረጅም ጊዜ በአውሮፓ ፖለቲካ ውስጥ ትልቅ ሚና ተጫወታለች። የስዊስ ወታደሮችን በአውሮፓ ዙሪያ ተፈላጊ ነበር። ከ አስራ ስድስተኛው ክፍለ ዘመን ጀምሮ ስዊዘርላንድ የገለልተኝነት መርህን በትብቅ በመከተል በዓለም አቀፍ ጦርነቶች ውስጥ ከመሳተፍ ተቆጥባለች። ይህ የገለልተኝነት መርህ በዓለም አቀፍ ደረጃ ትልቅ አክብሮት ያተረፈላት ሲሆን ለሰላም ማስከበርና ለሰብዓዊ እርዳታ ከፍተኛ አስተዋጽኦ እንድታበረክ ታስችሉታል። ኤአ በ1848 ስዊዘርላንድ ዘመናዊ ፌዴራላዊ ሕገ መንግስት በማውጣት ዛሬ የምናውቃትን ፌዴራላዊ ሪፐብሊክ እንድትሆን መሰረት ትላለች። ስዊዘርላንድ በሁለቱም የዓለም ጦርነቶች ገለልተኛ አቋሟን ጠብቃ የቆየች ሲሆን በበርካታ ዓለም አቀፍ ድርጅቶች ውስጥም ወሳኝና በመጫወት ላይ ትገኛል ጂኦግራፊና የአየር ንብረት የተራሮች የሐይቆች እና የሸለቆዎች ድንክሰል ስዊዘርላንድ አስደናቂ በተራራማ መልክዓ ምድሮ በዓለም ዙሪያ ትታወቃለች። የአልፕስ ተራሮች አብዛኛውን የሀገሪቱን ክፍል የሸፈኑ ሲሆን ከፍታቸው የደነቁ ተራሮች፣ የሚያማምሩ ሀይቆችና ለምለሙ ሸለቆዎች ተፈጥሯዊ ውበታን አጉልተው ያሳያሉ። ጁንግፍራው ማተርሆርንና ፒላትስን የመሳሰሉ ተራሮች በዓለም ዙሪያ የሚገኙ ቱሪስቶችን የሚስቡ ማዕከላት ናቸው። የአገሪቱ የአየር ንብረት በከፍታ ቦታዎችና በአቀማመቁ ምክንያት የተለያየ ነው። በአጠቃላይ ሞቃታማ የበጋ ወራትና ቀዝቃዛ የክረምት ወቅት ያላት አገር ስትሆን በተራራማ አካባቢዎች ከባድ በረዶ ይዘንባል። በቆላማ አካባቢዎች ግን መጠነኛ የአየር ንብረት ይታያል። ባህልና ህብረተሰብ፣ የአራት ቋንቋዎች መስተጋብ። ስዊዘርላንድ ባህሎች የሚንጸባረቁባት አገር ስትሆን አራት ኦፊሴላዊ ቋንቋዎች አሏት። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛና ሮማንሽ። ይህ የቋንቋ ልዩነት በአገሪቱ ባህል ላይ ከፍተኛ ተጽዕኖ ያሳድራል። እያንዳንዱ ክልል የራሱ የሆነ ልዩ ባህልና ወግ አለው። ባህላዊ በዓላትና ወጎች በስዊዘርላንድ በደማቅ ሁኔታ የሚከበሩ ሲሆን እንደገና ፋሲካና ብሔራዊ ቀን ነሐሴ አንድ ያሉ በዓላት በልዩ ድምቀት ይከበራሉ። በየዓመቱ የሚከበሩ ልዩ ባህላዊ በዓላትም በስፋት ይከበራሉ። የስዊዘርላንድ ማህበረሰብ በመቻቻል በስርዓትና በቁጠባ ባሕርያቱ ይታወቃል። ትምህርትም ከፍተኛ ግምት የሚሰጥ ጉዳይ ነው። ኢኮኖሚ መረጋጋትና ፈጠራን ያጣመረ ስዊዘርላንድ በዓለም ላይ ካሉት እጅግ የዳበሩና የተረጋጉ ኢኮኖሚዎች አንጋናት። ዋነኞቹ የኢኮኖሚ ዘርፎች የፋይናንስ አገልግሎቶች፣ ማኑፋክቸሪንግ፣ እንደ ሰዓቶችና መድኃኒቶች ያሉ እና ቱሪዝም ናቸው። ዝቅተኛ የግብር ተመንና የተረጋጋ የፖለቲካ ሁኔታ በመኖሩም በርካታ ዓለም አቀፍ ኩባንያዎች ዋና መቀመጫቸውን እዚች አገር ላይ አድርገዋል። የፋይናንስ ዘርፉ በዓለም አቀፍ ደረጃ ትልቅ ዕውቅና ያገኘ ሲሆን እምነት የሚጣልባቸው የባንክ ሥርዓቶችና የፋይናንስ አገልግሎቶች ለዓለም አቀፍ ባለሀብቶች ምቹ ሁኔታን ይፈጥራሉ። ዙሪክና ጄኔቫ የአገሪቱ የፋይናንስ ማዕከላት በመሆን ይመራሉ። የስዊዘርላንድ የማኑፋክቸሪንግ ኢንዱስትሪ ጥራት ባላቸው ምርቶች የታወቀ ሲሆን በተለይም የሰዓት ኢንዱስትሪው በዓለም ዙሪያ ዝና አትርፏል። በተጨማሪም የመዳኒትና የምህንድስና ኢንዱስትሪዎች ጠንካራ መሰረ ያላቸው ናቸው። ቱሪዝም ለሴዘርላንድ ኢኮኖሚ ከፍተኛ አስተዋጽኦ ያበረክታል። በየአመቱ በሚሊዮኖች የሚቆጠሩ ቱሪስቶች በተፈጥሮ ውበቶ በተራራማ ስፖርቶችና በከተሞኩ ይማርካል። መንግስትና ፖለቲካ ቀጥተኛ ዲሞክራሲና የስልጣን ክፍል